አበባ መሆን ችል ብራሪ ለመሰማት ብለሻት ትጩ ያታቅራሪ ጸባይ አልባ ሆነሽ ሰው አታስፈራሪ። ይልቅ ከንብ ጋር ጣፋጭ ማረን ስሪ። እንደ ንብ ሁኝና ውጭ ከመጉደፍደፍ ሲያስፈልግ ቻይበት በመርዝሽ መናገፍ እንጅማ መታየት በሻት ውጪ ተራራ ተራቁተሻት ጅ በቀን በጠራራ ውብ ነገር ሲደበቅ ይበልጥ ይማርካል። ሁሉም ከለከፈሽ ጥንብ ማን ይነካል ትረክሻለሽ። መልካምነትና ውበት ብሎ ማማር ከዝም ባይገኝም ከንቦች ነው መማር። ጣፋጭ አደርጉሻል እንደ ወለላ ማር። እናልሽ ዋጋሽ ካልገባው ጋር እድሜን አትቁጠሪ። ብቻ ትንሽ ታገሽ፣ ነገ ሁሉም ያልፋል ትጠራጠሪ። የእስላምን ካወቀ ድኑን ከተረዳ ከሱ ጋር ኑሪ። ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታትት እጅግ ነው የማመሰግነው። ቤተሰብ ያሏናችሁ ቤተሰቡን የቪዲዮን ምልክቷን አብሯት ማለት ነው። በየቀኑ የምሰራው እንዲደርሳቸው ማለት ነው እና ዛሬም የማሳያቸው በሾርባ አደስ በኩዳር ማለት ነው እና ይህንን ድንች እና ካሮት አዘጋጅ

ከዛ ትንሹ ዘይት ጋርና ደግሞ ሽንኩርት እንጨምራለን። ላይክ እና ሼር ማድረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ጻፉ። አዲሶችም ሰብስክራይብ አድርጉ እና

በዚህ መኮሰት ይቸገረሻለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁ እንዲያደሱ። ውድ ቤተሰቦች በጥሞና ስለተከታተላችሁ ከልብ ማመሰግናለሁ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ።